ዛሬም እንግዲህ አቤል ከታሰበለት የሞት ድግስ ተርፏል ማለት ነው። እንግዲህ ለፈጣሪ ምንም የሚሳነው ነገር የለም። ሰዎች ለሱ ክፉ ነገር ቢያስቡም ፈጣሪ ግን እያከሸፈባቸው ነው ያለው ማለት ነው። እንደ ሰው ቢሆን ወይም ደግሞ እንደነሱ ቢሆን እስካሁን አቤል ሞቶ ነበረ። ግን ደግሞ ፈጣሪ እንደ ሰው አይደለም እና ህይወቱን እያተረፈው እየጠበቀው ይገኛል ማለት ነው። ምስጋና ለፈጣሪ ይገባው። የምር ነው ምላችሁ፣ በጣም ደስ ብሎኛል። ብቻ ግን የሰው ልጅ በዚህ ልክ እንደዚህ የሰውን ህይወት ለማጥፋት ተደራጅተው እንደዚህ የምር በጣም ያማል፣ በጣም ያሳዝናል። እና እንግዲህ እነዚህ ሰዎች የሟች የራሄል እናት አደራጅታቸው እንደሆነ እንዲገሉላት አቤልን ፈልጋ እንደሆነ ነው እንግዲህ የተያዙ ሰዎች እየተናገሩት ማለት ነው። እዛ ቤትም ደግሞ ታምራት እየላካቸው ሟች ራሄል ቤት ይመላለሱ እንደነበረ ነው እንግዲህ ሲናገሩ የነበረው ማለት ነው። እንግዲህ እናም እንግዲህ ምንድነው ታምራት በራሄል ሞት እንደተጎዳ፣ እንዳዘነ ብዙ ነገር ለመሆን አስቦ እንዳስጣሉት፣ ሊታነቅብን ነበር፣ ራሱን ጥሎ ነበር፣ እንደገና ወደ እምነት ወደ ጸበል ወስደነው ምን ብለን በቃ እንትን ብለነው ነበር፣ ምናምን እያለ ነበር። አሁን ደግሞ ወደ ራሱ ተመልሶ ደህና ሁኖ ደህና ስራ ጀምሮ እየሰራ ነው። እንኳን ለራሱ ለእኛም፣ ለራሱ ተርፎናል እያሉ ነበር እንግዲህ ሲናገሩ የነበረው ማለት ነው። እኔ ኩ ግርም የሚለኝ ነገር ማለት ነው። ቆይ መቼም የኢትዮጵያ ሰው ሙሉ በሙሉ ባይሆን ያው ሚዲያ የሚከታተል ሚዲያ የሚጠቀም ሰው አለ አይደል እንዴ? አሁን እናቴቱ ባዩ ልጅቱ ሚዲያውን ታይ ይሆናል የሚለቁትን ቪዲዮ ትከታተል ይሆናል እያዩ ይሆናል ማለት ነው። ታዳ ለምንድን ነው በዚህ ልክ መረዳት ያልፈለጉት? እያዩ ለምንድን ነው የሚለቁት ቪዲዮ የሚያዙ ሰዎች የሚገኘው መረጃ አቤል እንዳልሆነ የሚያስመሰክር መረጃ እየተገኘ ለምንድን ነው በዚህ ልክ አቤልን ለመግደል የፈለጉት? የምር እነዚህ የሟች የራሄል ቤተሰቦች እናት የተባሉት ለራሱ መጠየቅ አለባቸው። አሁን ባደረጉት ነገር ለራሱ እውነት ተገቢውን ቅጣት መውሰድ አለባቸው። የገደላት ሌላ ሰው ሆኖ ሳለ አቤልም በዚህ ልክ ሰው አደራይቶ አቤልን ለማስገደል ማሰብ ምን ይሉታል? ግን ፈጣሪ እንደ ሰው አይደለም ሰዎችን ሰበብ እያደረገ እየላከለት እያተረፈው ነው። የምር አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቻናል ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ ከእናንተ ጋር ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። እናንተ በያላችሁበት ሰላም፣ ፍቅር፣ ደስታ፣ ጤና እየተመኘውላችሁ ዛሬም እንግዲህ እንደተለመደው በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። ነባሮችን ስለምት ስለምታበረታቱኝ ከልባ መሰግናለሁኝ። እናም እንግዲህ ያው በአቤልም በኩል እንግዲህ አቤልም ከኬንያ ይመጣል የተባለውን ዋና ሰውዬ እንግዲህ በቁጥጥር ስር አውሎታል ማለት ነው። እንግዲህ የያዘውም ፋይል ደግሞ ለዛ ለድርጅት ወሳኝ ተፈላጊ የሆነ ፋይል እንደሆነ ነው እንግዲህ ሲናገር የነበረው። ከእነሱ እንግዲህ በቁጥጥር ስር አውሎታል ማለት ነው ሪፖርት ላይ ልክ ከንትን ወርዶ ነው እንግዲህ፣ በቁጥጥር ስር እንዲውል ያደረጉት ማለት ነው። በጣም ደስ የሚል ነገር ነው። እንዲሁም ደግሞ በዱካሾ በብሩኬም እንደዚሁ እየተያዙ ያሉ ሰዎች አሉ። እንግዲህ ወንጀለኞች እየተለቀሙ ነው። ቀጣይ ደግሞ እንሻአላ ይሄ ታምራት የሚባልና ሊያ አበበ እና ደሞ ያ ዋና ሚ የተባለ የሚባለው አቤልን ሊያስገድለው የነበረው ጌታቸው የሚባለው እሱም ተይዞ ደሞ በቅርቡ የምናየው ይሆናል ብዬ ተስፋ አድርጋለሁ። ኢንሻአላ አላህ ይጠብቃቸው። እነሱ ራሳቸውን አሳልፈው አደጋ ላይ እየጣሉ እንግዲህ ዋጋ እየከፈሉ አቤልን ነፃ ለማውጣት እንግዲህ እየሰሩ ነው የሚገኙት አቤልም መረጃዎችን እያገኘ ነው በቁጭት ራሱን ነጻ ለማውጣት እየሰራ ነው ምክንያቱም ባላደረገው ባልፈጸመው ፈጽመሀን ተብሎ ተወንጅሎ እንግዲህ አስቡት እስቲ ብቻ ግን እውነት ተደብቃ አትቀርም እውነት ትወጣለች ትዘገያለች እንጂ አሁንም እነዚህ የሟች የራሄል ቤተሰቦች እኔ እንዴት እያሰቡ እንደሆነ አልገባኝም። በዚህ ልክ ሚዲያ ላይ እየተለቀቀ ያለውን እየሰሙ እያዩ አምኖ መቀበል ለምን አቃታቸው? አቤል እንዳላደለ ለምን አድርገው አያስቡም? የገደላ ሰው ሌላ ሆኖ ሳለ እንዴት ሰውን አደራይቶ በዚህ ልክ ለማስገደል ማሰብ የምር ግን ደግሞ ፈጣሪ ደርሶለት እነዛም ሰዎች በቁጥጥር ስር ውለዋል ማለት ነው። አሁን ላይ እነሱ እየሰሩ ያለው ስራ አቤልን ብቻ ነጻ የማውጣት ሳይሆን የኢትዮጵያን ህዝብም ነጻ የማውጣት ስራ ነው እየሰሩ ያሉት እዛ ድርጅት ውስጥ እየገቡ ያሉ ሰዎች በበጎ አድራጎት ሽፋን ተሰጥቶት የበጎ አድራጎት ድርጅት ነው ተብሎ ግን በውስጡ የያዘው ሌላ ነገር ነው። በፊት ወጣቶችን ከጎዳናም ከክፍለ ሀገርም እየሄዱ ይህን ስርዓቱ የተቀመጠን ወጣት ሴት ወንድ እያመጡ ነበር። እንግዲህ ሲያስገቡ የነበረው እዛ ድርጅት ውስጥ ይሄ ደግሞ ሲከሽፍባቸው ሲታወቅባቸው፣ በየክፍለ ሀገሩ ይሄዱ እናቶችን በማሳመን አበል ያለው ጥሩ ክፍያ ይከፈላችኋል በማለት ለእያንዳንዳችሁ ደግሞ በየሰፈራችሁ በየአካባቢያችሁ አስራ አስር ሰው እየመለመላችሁ እዚህ ድርጅት ውስጥ ካስገባችሁ አምስት መቶ ሺ ብር በአንድ ሰው አምሳ ሺ ብር ሂሳብ ማለት ነው አምስት መቶ ሺህ ብር ይከፈላቸዋል እያሉ እየሸወዱ እያታለሉ እዛ ድርጅት ውስጥ እንዲገቡ ካደረጉ በኋላ በእናቶቻቸው በኩል ልጆቻቸውን እዛ ድርጅት ውስጥ እንዲገቡ እንዲያደርጉ ያዟቸዋል ማለት ነው። እናቶችም እንግዲህ ልጆቻቸው እዛ ድርጅት ውስጥ እንዲገባ እንዲገቡ ያደርጓቸዋል ማለት ነው። ይህ ነው እያደረጉ ያሉት። ቃል በቃል ሲናገሩም የነበረው እንግዲህ ይሄን ነው። እዛ ከገቡ በኋላ እንግዲህ ስልጠና እንደሚሰጣቸው እና ያ መጽሐፍ ደግሞ እንግዲህ እዛ መጽሐፍ ውስጥ ያለው ነገር እንግዲህ ሌላ ነገር ነው አሉ። ያ ማለት እንግዲህ በውስጡ የያዘው የባዕድ አምልኮ የ666 አባል ወይም ተከታይ ነው ማለት ነው። ያንን መጽሐፍ እስከመጨረሻው ድረስ አንብበው ከጨረሱ በኋላ በቃ ከዛ መውጣት እንደማይችሉ ነው ሲናገሩ የነበረው። እንወጣለን ብለው እንኳ ቢያስቡ ወይ ይገደላሉ ፓላራይዝ ተደርገው ወጥተው እንዲጣሉ ይደረጋሉ። ልክ እንደ ታምራት እናት የታምራት እናት እንግዲህ እዛ ከገባይ በኋላ አያያዙን አይታ አይ እኔ አልፈልግም ብላል። ልትወጣ ስትፈልግ ምንድነው ያደረጉት? የገዛ ልጇ ነው እንግዲህ የገዛ ልጇ እናቱን በምግብ በምግብ ማለት ነው ምግብ ላይ እንትን ብሎ ፓላራይዝ ሆና ወታ እንድትጣል ነው የተደረገው። እንግዲህ ወታ ከተጣለችበትም ቦታ ያነሳት አቤል ነው ይቺ ሴትዮ ምንም አማራጭ ስታጣ ከጎረቤትም ጋር ተገላ ስለነበር እንግዲህ ያደረገችው ምንድነው ለአቤል ነው የደወለችለት አቤል ነው እንግዲህ ከወደቀችበት አንስቶ ወደ ቤቷ ወሰዳት ወደ ህክምና ወሰዳት ከታከመች በኋላ ወደ ቤቷ ወሰዳት እና ይቺ የሟች የራሄል እናት እንግዲህ ከታምራት ጋር ሆና ለድሩዎች ገንዘብ ከፍለው አቤልን ለማስገደል ሲዘጋጁ ነው። እንግዲህ ልዑል በቁጥጥር ስር ያዋላቸው ማለት ነው። ሲናገሩም እንግዲህ ምንድን ነው ያሉት፣ በምግብም ሊሆን ይችላል፣ በመጠጥም በተለያየ ነገርም ሊሆን ይችላል። ብቻ እሱን መግደል ነው የታሰቡ ነው ያለው። ይህንንም ደግሞ እንድናደርግ ያዘዙን የራሄል እናትና ታምራት ናቸው ነው ያሉት። የሆነ ተሃድሶ ነገር አዘጋጅተን እዛ ቦታ ላይ እንዲገኝ በማድረግ ወይም እዛ ቦታ ላይ ሲገኝ መግደል አለበለዚያ ደግሞ ታምራት ከኔ ጋ ነው አግኝቼዋለሁ ምናምን ብዬ እነግረዋለሁ ታምራትን ለማግኘት ብሎ ሲመጣ መግደል ነበረ የታሰበው እና በቃ እቅዶቻቸውን እንዴት አድርገው መግደል እንዳለባቸው አስበው ምን ብለው ነው በቃ እንትን ያሉት ማለት ነው። የሟች የራሄል እናት በዚህ ልክ መቼም የሚለቁትን ቪዲዮ ያሉ የሚያደርጉትን የሚሰሩትን ያሉ አቤል የእሷን ልጅ እንዳልገደለው ማረጋገጫ መቼም በሚለቁት ቪዲዮ ማየት ትችላለች ለምንድን ነው ታዲያ ገዳይዋ የልጇ የልጇ ገዳይ ሌላ ሆኖ ሳለ ለምንድን ነው አቤልን በዚህ ልክ ከታምራት ጋር ሆና ለመግደል የፈለገችው ለማስገደል የፈለገችው? ምናልባትም የራሄል ናት ከታምራት ጋር አንድ ላይ ሆና እዚህ ድርጅት ውስጥ አብራም እየሰራ ሊሆን ይችላል። በዚህ ልክ የልጇ ገዳይ ሌላ ሆኖ ሳለ አቤልን ለማስገደል ከታምራት ጋር አንድ ላይ ሆና ክፍያ ፈጽማ አቤልን ልታስገድለው ነበር። ቢሳካላት ይህን ነገር አድርገው ነበረ፣ ግን አልተሳካላትም። ፈጣሪ ከእውነተኛ ጎን ነውና ሕይወቱን እንዲተርፋ አድርጎታል ማለት ነው። እና ቢሳካላት አድርገዋል። ይቺ ሴትዮ አሁን ባደረገችው ነገር መጠየቅ አለባት። ሕግ ሊጠይቃት ይገባል። መቼም እያንዳንዱ የሚለቁትን ቪዲዮ ይከታተላሉ፣ ያያሉ። አቤልን ነጻ የሚያወጡ መረጃዎች እየወጡ ነው። የሚያዙትም ሰዎች እየተናገሩ ነው። እንዴት አድርገው ምን እንዳደረጉ፣ ምን እንደሰሩ አንድ ባንድ እየተናገሩ ነው አይደል እንዴ? አቤልን ነጻ የሚያወጣ ነገር እየተገኘ ነው፣ እየወጣ ነው፣ እያዩ ነው። ታዲያ ለምንድን ነው በዚህ ልክ አምኖ መቀበል ያቃታቸው አቤል እንዳላደለ አምኖ መቀበል ያቃታቸው ለምንድን ነው? እኔ እንደሚመስለኝ የሟች የራሄል እናት ለራሱ ምናልባትም እዛ ድርጅት ውስጥ አብረውም እየሰሩ ሊሆን ይችላል፣ አይታወቅም። ይሄ ለራሱ በደንብ መጣራት አለበት። የምር እንዴ በጣም ነው የሚያናድደው። በዚህ ልክ እንደዚህ እረ የምር እኔ እንጃ የመረ እና ውድ ተመልካቾች መቼም እንደ ሰው አይደለም። ፈጣሪ ፈጣሪ እየጠበቃቸው ነው። ፈጣሪ አሁንም ይጠብቃቸው በሄዱበት ሁሉ አላህ ይጠብቃቸው። እነሱ ለእውነት ለሀቅ፣ ለፍትህ የቆሙ ናቸው። እዛ እየተጎዳ እየተበደለ ላለ ህዝባቸው ነው ይሄን ሁሉ መስዋዕት እየከፈሉ ያሉት ይሄን ሁሉ ፈተና እያዩ ያሉት ማለት ነው ደከመን ሰለችን ሳይሉ ይህን ስራ እየሰሩ ያሉት ማለት ነው። ስለዚህ ፈጣሪ ይጠብቃቸው። ሁላችሁም በየሃይማኖታችሁ ዱዓና ጸሎት አድርጉላቸው። በዱዓ በጸሎት እናስባቸው ማለት ነው። ለሀገርም ለህዝብም ዋጋ እየከፈሉ ያሉ ጀግኖች ጋዜጠኞች ናቸው ማለት ነው። እና የዛሬ ቪዲዮ ይህን ይመስላል። ውድ ተመልካቾች በሌላ በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አመሰግናለሁ።